ሰላም አሌይኩም አራህመቱላሂ ወበረካቱ። ውድና የተከበራችሁ የአገሬ ልጆች፣ የቱብ ቻና ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላ። ውድችዬ በጣም ጠፍቻለሁ ሰሞኑን እና ከመጀመሪያ ላይ ያያችሁትን ቤት የሚፈልግ ሰው ካለ ማሻ ማዴላ ደብረ ዘይት ነው ቤቱ ማለት ነው። ባለፈው በተመራው መሬት ማለት ነው። አደባባው አዲስ ወደፊት ይወጣል ተባለ። አደባባ ፊት ለፊት ላይ ነው ማለት ነው። የሚፈልግ ሰው ካለ ኮሜንት ላይ ያስቀምጡልኝ፣ ኮሜንት ጻፉልኝ እመልሳለሁ ማለት ነው። እና ጀማ እያ እየህርኩኝ ይሄን ደግሞ ቪዲዮን የቀረጽኩትኝ አካባቢ እንዳሳያችሁ ብዬ ነው። በዛውም ከሴትዮ ጋር ከልጅቷ ጋር ማለት ነው። ጅመያ አረባን አልተስገፋኝ እየወሰደች ነው። ግን በዛውም በመስኮት እየቀረጽኩ አካባቢን ላሳያችሁ ብዬ ነው። ያምራል። በነገራችን ላይ የገጠራማ ነው፣ ግን ብዙም አይደብርም። ደህና ነው። ያው ሰፈር ትንሽ ያለፍ ብዬ ነው መቀረጽ ማቀረጽ የጀመርኩት፣ ግን አንድ ሁለት ደቂቃ ምናምን እና ወደዚህ። ሁላችሁም ሰላም ናችሁ እያላችሁበት ዩቲዩብ የቀዝቀዘው፣ ላይክ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። በጣም ወርዶብኛል፣ ሐቂቃ ማለት ነው። አልመቸኝ ያለ ቤት ውስጥ ሆኖ መቀረጽ እዛ ነው። እና ቤት የሚፈልግ ሰው ያናግረኝ፣ መልሳለሁ ማለት ነው። ቦታም ቤትም ምንም የሚፈልግ የቤቱ በነገራችን ላይ የራሴ ነው። ራሴ ነኝ ሻጯ። ምንም አይነት ችግር የለበትም ውስጡ ልስ መነዋ ልጥፍ ነው አልተለሰለም ውጪ እንዴ ተገርፏል እንደምታወት ነው ይበልጥ ደግሞ እንሻላ በቪዲዮ ቢሆን ቤቱን ራሱ በቪዲዮ ልክላቸዋለሁ። የሚፈልግ ሰው ካለ ግን ያናግረኝ ማለት ነው። ለዘመድ ለጓደኛ፣ ለምን አስማሙልኝ። ይሄ ቪዲዮ የደረሳችሁ ልጆች ማለት ነው እህቶቼ እና በተረፈ

የመውጣቱ ምናምን አንዳንዴ ጦሩ ነው፣ ግን ደግሞ በዛው ልክ ድካምም አለው እንጂ ማለት ነው። እንደዛ አካባቢ ማየት ራሱ አሪፍ ነው። እና ራሴል ኬማ እዛ አካባቢ ያላችሁ ልጆች፣ እኔ ያለው እዛ አካባቢ ነኝ። በሉኝ፣ እመጣለሁ፣ ዘይራችኋለሁ። የምር እዚህ ቪዲዮ እስከሚያልቅ ድረስ ያላችሁ ልጅ አናግሩኝ። በተለይ እኛ ጋር የማሻ ደብረዘይት ምናምን ልጆች ካላችሁ ማለት ነው እና ውዶችዬ በነገራችን ላይ ቦታ ምንም አሸም ደብረ ዘይትም የሚፈልግ ሰው ካለ ያናግረኝ ማለት ነው። ብዙ የሰማችሁ ቤቶ ያሉ ቦታዎች አሉ የሚሸጡ ምናምን የሚፈልግ ሰው ካለ ያናግረኝ። ደግሞ ቪዲዮ ላይክሽ፣ ሰብስክራይብ አድርጉልኝ። እናንተ እኳ ምንም እናንተን ቪዲዮ እስካልጎዳችሁ ድረስ ማለት ነው። እኔ እናንተ ላይክ ስታደረጉኝ፣ ሰብስክራይብ ስታደረጉኝ ስታውል ቪዲዮዬን እጠቀማለሁ። እናንተን ግን አይጎዳም። ስለዚህ አግዙ እኔላለሁ። ወዶች ሰላማችሁ ብዝዝ ስትበልኝ፣ በያላችሁበት አላህ ይጠብቃችሁ። ከምንሰማው ከምናየው መጥፎ ነገር አላህ ይጠብቀን። ሁላችን ሁላችንም በሰላም ለሀገራችን ያብቃን እና አሻ ደብረ ዘይቶች ማለት ነው።